ኢየሱስ ተሰቀለ። ሲሰቀል መስቀል ላይ ጸጥ አለ። በቃ ጨዋ ጸጥ አለ። አባቴ ምነው ተውከኝ አለ። ከዛ በዚህ በኩል ያለው ወንበዴ ሲጮኸ አይቶት፣ የኢየሱስ ሞት አሳማኝ ነው፣ እንኳን ሞትክ ነው የሚለው ታች ያለው ሰው ምክንያቱም ኢየሱስ ሲሞት የሮም ወታደሮች አሉ፣ መቶ አለቃውን ጨምሮ የአይሁድ ሕግ መምህራን አሉ። ሁሉም በመሞቱ ተስማምቷል። እጃቸው ላይ ጥቅልል ይዘው አምላካችን እግዚአብሔር አንድ ነው፣ ይሄ ከየት እንደመጣ እናቀም ብለው ነው የሰቀሉት። ራሱን ከእግዚአብሔር ጋር እኩል አርጓል ብለው ነው የሰቀሉት። አሳማኝ ነው፣ እንኳን ሞተ ይላል ብዙ ሰው። ይሄኛውም ወንበዴ ዞሮ አየውና አንተ ክርስቶስ ከሆንካ ምን ማለት ነው? አይሁዳዊ ወንበዴ ነው ማለት ነው። ክርስቶስ ያውቃል። አይሁዳዊ ወንበዴ ነው። ክርስቶስ ነኝ ስትል ነበር፣ እዛ ቆመ ስትሰብክ ክርስቶስ ነውም ሲሉ ነበር። ክርስቶስ ከሆንክ ክርስቶስ ማለት የተቀባ ነው አ በግልጽ ትርጓሜው ግን አኖይንትድ ዋን ነው። ብዙ ኢየሱሶች ቢኖሩም አንድ ክርስቶስ ነው ያለን። በጣም ብዙ ኢየሱሶች ነበሩ የሰው ስም ስለነበር፣ ክርስቶስ ግን የናዝሬቱ ኢየሱስ ብቻ ነው ጌታና ክርስቶስ እና ክርስቶስ ከሆንክ አለው። ምክንያቱም በቀደመው ኪዳን እኔ አይሁዳዊ ነኝ። በብሉይ ኪዳን ዳዊት ላይ ዘይት ሳሙኤል ደፋበት፣ ዳዊት ተነስቶ ሄዶ ፍልስጤማውያንን ድል አድርጎ እስራኤልን ነጻ ወጣ። ሳውል ላይ ዘይት ደፋበት፣ ሳውልም እንደዛው። ነገ ጸሐይ ባተኮሰ ጊዜ መዳልና እናንተ ይሆናል አለ። አባቶቻችን ሲቀቡ ያድኑ ነበር አለው። አው እነሱ ለዛውም ዘይት ተደፍቶባቸውን አገር ያዳኑ ታው። አንተ ክርስቶስ ነይም ብለህ እንዴት መስቀል ላይ ትሞታል አለው። ከተቀባህ ውረድና ራስን አድን እኛንም አድነን አሉ። አልገባውም፣ ሰውየው ኢየሱስ ሲሞት እንደሚያሸንፍ የድል ትርጉም ጠፍቶበት ነው። ማሸነፍ በየት በኩል እንደሆነ ኢየሱስ እያዟዟሮ እንደሆነ አልገባውም። ኢየሱስ የሮም ወታደርን አደለም የሚያሸንፈው፣ የዘላለም ሞትን ነው ድል የሚያረገው። ኢየሱስ ዘላለምን ነው ሽፍት የሚያረገው። ኢየሱስ በሰማያት ላይ ያለውን በሙሉ ከአብጋ ሊያሳርቀው ነው። ከዚህ በላይ ድል የለም። ከሞቱ በላይ ማሸነፊያ መንገድ የለም። አልገባውም፣ ግን ሲሞት የሚሸነፍ መስሎት ነው። እስቲ ውረድና እኛንም ማወርደን ማለት የሮም መንግስትን ገልብጥ ማለት ነው። ባይዘው ትርጉሙ የሮም መንግስትን ካላሸነፈ አይወርድማ። መቶ አለቃውም አለ፣ ወታደሮችም አሉ። ስለዚህ እስቲ አድነን፣ አንተም ውረድ፣ እኛን አወርደን ሲለው ፀጥ አለው። እንደውም መጽሐፍ የሚለው ሰደበው ነው። ሊትራሊ ሰደበው፣ ብላስፌሚ ነው፣ ሰደበው አዋርዶ ሰደበው። እኔ ግን ሰው ምን ያህል ከባድ እንደሆነ መታዩት። እንደው እኛ እግዚአብሔር ስለረዳን እንጂ ሰው ተሰቅሎ ይሳደባል? እንዲህ ተሰቅሎ እንደማይወርድ እኮ ያውቃል፣ ማንም መጥቶ እንደማይወርድ ያውቃል፣ እንደሚሞት እያወቀ ሰው የመጨረሻ ትንፋሽ በስድብ ይዘጋል። የሰው ልብ በጣም ጠንካራ ነው። አግዞን ነው እዚህ በደንብ አሜን በሏ። ሮጦ የመጣ የለም እዚህ ቤት፣ የእግዚአብሔር ምረት ነው እዚህ ቤት የቀላቀለን እንጂ በጣም ጥሩ ስለተሰበክን አይደለም። ከግራ ወደ ቀኝ ከቀኝ ወደ ግራ አዟዙሮ ሰብከው ነው ገብተን የቀረነው። በጣም ጥሩ ተደርጎ ተሰብኮ እኮ ያልመጣ ስንት አለ? በተከታታይ ተነግሮት ኮ ያልመጣ ስንት አለ? አገልጋይ ቀጥራችሁ ቁጭ አድርጋችሁ አዋርታችሁት ያልመጣ ስንት አለ? የመንገድ ላይ አይደል? ድንገት ያዝ አደረገው ኢየሱስ ክርስቶስ ይወዳል ሲ ዝርክርክ ብለን ግብጣል እንቀረ ብርሃን ሰበሰበን ሰደባው ሞለክ ያርጎ ሲሰድበው፣ ኢየሱስ መሰደብ እሱ ሲሰደብ ነው የኖረው። ለመሞት ፈቃደኛ ነው ለመዋረድ አይደለም። ዝም አለ። እንዴት ክብሬን ተናካኛል? አንተ ማንዶ? እንኳን እኛ ነን የምንለው። መስቀል ላይ ተሰቀለ። ቶሎ ማን ሞቶ? ለዛ ነው በጣም እንመላለሳለን። ጸጥ እሱናት እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል እንደዚያ አፉም ኦ ማይ ጋድ። እኛ እኮ በጣም በተመቻቸ ሰዓት እኮ እንናገራለን። እንኳን ተሰቃይተን ወደ ጎንም ወደ ላይም ነው ምንጮ እኮ ስንሰቃይ ተውከኝ ብቻ እኮ አይደለም ደሩ ተዋኝም እኮ ነው የምንለው። ኢየሱስ ያን ሁሉ ሲቀያየ ጸጥ፣ በጣም ዲፕ ሳይለንት ረጭ፣ ጸጥ አለው። ጸጥ ሲለው ይሄኛ ወንበዴ ወደዚህኛው ወንበዴ ወንጌት ትርጭት ወጣ። አንተ አለው ኢየሱስ እኮ አለው። ሰቃይ ምናምን ህዝብ እኳ አለ ኮከታች ዮሐንስ አለ ማርያም አለች፣ ሌሎችም አሉ፣ በጣም ብዙ። ይሄኛው ወደ አንተ አለው። እግዚአብሔር ያሳያችሁ፣ እዚህ ጋር አይደለም እኳ የሚበሷቸው፣ እዚህ ላይ ነው። ደማቸውም እንዲፈስ ነው፣ ከነርቭ የተገናኝ ብዙ ነገራቸውን ባይዘዌ፣ ክሮስን ዛሬ እዚህ ጋር ቆሜ አንዳንዱን መናገር አልችልም። ምንድነው? አንዳንዱ እንደዚህ እንደዚህ ቆመን ምን ነው ባዮሎጂካሊ ያለውን ፕሮብሌም ማለት ነው። መስቀል ላይ መሰቀል ባዮሎጂካሊ ሰው ራሱን ይስታል። ባይዘወ በጣም በጣም ከባድ ነው። ባዮሎጂካሊ ነው የምላችሁ። እና እዚህ ጋ ነው እዚህ ጋ ነው የበሱት ይሄኛው። ተሳዳቢውንም ተገርፏል እኮ አንስቴዥያ እኮ የለውም ላይቭ ነው ህመሙ። እዛ ህመሙ ውስጥ ሆኖ ከህመሙ አልፎ ነው የሚሳደበው። በአነስቴዣ ራሱ እኮ አትችለውም። አንተ ንስሐ አትገባም እንደ አንተ አነስቴዣ እግዚአብሔር ሆይ ማረ እኝላል እ ሰው እኮ በጌታ መሆን እኮ አይጠበቅበትም። ሆስፒታል እኮ መሄድ እኮ ነው። እኛ የሆስፒታል ኢቫንጀሊዝም ነበረን። ሆስፒታል ኢቫንጀላይዝ እናደርግ ነበር። እንዲኮሩ የሆስፒታል ሆስፒታል እንዞር ነበር። ሰው ታሞ ተይዞ ወንጌል ንስበክ። አዎ ጌታን ተቀበላል። አዎ ሲወጣ ማየት ነው። ጸሌለት የዳነቀን ደግሞ ደግመ መምጣት አለብ ጤነኛው ነው ሲወጣስ፣ አላቀም ነው የሚል ወንጌል እንዳይመስል። አይቼ አላቅም ነው የሚል ሰው ልቡ ቀላል አይደለም። ከዛ ያኛው ለዚህኛው፣ ያም ተሰቅሏል። ህመሙ ህመም አይደለም አንተ አለው። አቤት ይሏ ኢየሱስ መሃል ነው ያለው ነው። እንዲህ ነው የሚያወሩት። እኛ ስላደረግነው ነገር ስለሚገባን እዚህ መስቀል ላይ ያለን። እኔና አንተ ይሄንን መስቀል ዲዘርቭ እናረጋለን አለው። እድሜን ሁሉ ወንበዴ ነህ አለው፣ ሌባ ነህ አለው፣ ነፍስገል እኔ ኖርከው መሰቀል አለብህ። ሲሳቅሉን ጻድቃን ናቸው አለው። እኔ እናንተ ይገባናል ይህ ሰው ግን አለው፣ በሙሉ አይኑ አያየውም። ታውቃለህ፣ ለምን መሰለ? ቀጥሎ ያለው አንደርስታንዲንግ ነው። ሰውየው ስለ ኢየሱስ በነበረው መረዳት መንገድ ካየ ነው፣ በሙሉ አይኑ አያየውም። ኩሪዮስ ስለሚለው ከዚህ በኋላ እንዲህል ይሳው ግን አለው እ ይላል ንጹህ ነው አለ። ንጹህ ነው ማለት ኃጢያት የማይሰራ ብቻ ሳይሆን እማያቅ ነው አይደል? ኃጢያት የማይሰራ አይደለም። ኢየሱስ ኃጢያት የማያቀው ንጹህ ነው ተብሎ የተጻፈው ኃጢያት የማያደርግ አይደለም፣ አያቅም ኃጢያት። ኃጢያት አለማወቅ አናቅም። ስንወለድ ጀምሮ እናቃለን። ያወቅን ቀን ያወቅነው ኃጢያት ነው። አይምሯችን የነቃ ቀን የነቃው ኃጢያት ላይ ነው። ኢየሱስ ኃጢያት አያቅም። ምን አናቅም? ኃጢያት አለማወቅ አናቅም ሰርቶ መቀደስ ነው የምናውቀው። እሱ ከነጭራሹ ኃጢአት አያውቅም። ቅዱስ ነኝ ሲል እኮ እሱ ከኛ አንጻር እኮ አይተረጎምም። አሁን ጥላውን ቅዱስ ነው ካላችሁ እኮ ብዙ አይሰራም ማለት ብዙ ኃጢአት አይሰራም ማለት እኮ ነው። እከሌ አቤት እከሌ ከተባለ እኮ ብዙ አይሰራም እያለ የልቡን፣ ታውቃላችሁ እንደ እናንተ ደርግጥ የልቡም ጥሩ ነው የሚሆነው ፍሬው ጥሩ ከሆነ። ቢሆንም ግን የሚደክምበት ሰዓት አለ። ኢየሱስ ቅዱስ ነኝ ሲል ኃጢአት የማልሰራ ነኝ ማለት አይደለም ትርጉሙ አይደል አንድ ቴላቲዮ የምትልቃላለች ሪል ወይንም ጄኒዩን ማለት ነው፣ ለሱ አሜን ነው። ውጩም ውስጡም አንድ አይነት ማለት ነው። እና ዩኒክ ነኝ ቅዱስ ነኝ ካለ የሚመስለኝ የለም እያለ ነው እንጂ ኃጢአት አልሰራም እያለ አይደለም። ዩኒክነስ ነው የኔ አይነት የለም እያለ ነው። እና ኃጢአት የማያቀውን እርሱን መስቀል ላይ ያለ ይሄ ሰውዬ መስቀል ላይ ሆኖ ባይገለጥለት ለመመስከር ከባድ ነው። ኤጅ ዋይዝ ቢሆን ኢየሱስ 33 ዓመቱ ነው። ገና ወጣት ልጅ ነው። ገና 33 ዓመት ወጣት ማለት ገና ልጅ ነው ማለት ነው እድሜው። ቀጥሎስ የሕግ መምህራን ሁሉም ተስማምቶ እየሰቀለው ነው። ስለዚህ እንደዚህ ብታየው ራሱ ለማመን ይከብዳል። ኢየሱስን ብርሃን መሆኑን የምታውቁት ግን አይቶት ይህ ሰው ንጹ ነዋልና፣ ያው ከአንተ ጋር የተጨቃጨቅኩ ሰዓቱን እንዳያልቅ ብሎ ኢየሱስ ቀድሞ ሊሞት ይችላላ ቶሎ ተናዝዤ ከየደም ቀድሞኝ ሰዓቱ ሊያልቅ ይችላል። እናቴ ሳይናዘዝ ጌታ ሆይ አለው እንዲህ እንደተሰቀለ እግርና እግሩ ተነባብሮ እንደተሰቀለ ዞሮ። ዝም ብላችሁ እናንተ ቪዥዋላይዝ አድርጉት። ብትኖሩ የዛን ቀን እዛ ፊት ለፊት ላይ ብትሆኑና የሶስቱንም ብታዩ ወይም ከዚህ ከሚናዘዘው ሰውዬ እናንተስ ብትሆኑ እዛ ጋ ነበራ፣ ከባድ ነው። አለ ጌታ ሆይ አለው በመንግስት ስትመለስ አስበኛለሁ። ከዛኛው ሰውዬ ተቃራኒ ነው ይሄኛው ያኛው ወርዳ አድነን ነው ይሄኛውስ ትሞታለህ አለው በመንግስት ስትመለስ ማለት አሁን እዚህ ጋር ትሞታለህ አለው ትቀበራለህ አለው ከዛ ግን ትነሳለህ ትሄድና መንግስት ሆነ ትመጣለህ አለው እስከ ሰከንድ ካሚንግ ነው ያየው በተሰቀለው በኩል አድርጎ ከብሮ የሚመጣው ናየው። እርቃኖን የተሰቀለውን ኢየሱስን እያየ ከአንገት ውስጥ ከእግሩ ወርቅ የታጠቀው ይታየዋል። የተደበደበ ፊቱ በደም የተጨማለቀውን እያየ በሙሉ ድምቀት እንደሚያበራ ፀሐይ የሆነ ፊት ያያል። አይ በደም የተነከረ እግር እያየ በእቶን የጋለ የነጠረ ናስ የሚመስል እግር ያያል። እዚህ ጋር በሚስማር ተቸንክሮ የወደቀ መጨበጥ ያቃተውን እጅ እያየ ሰባት የወርቅ መቅረዝ የሚጨብጥ እጅ ያያል። ዓለምን የሚያስተዳድር እጅ ያል። አይ ሲያወራ ሳጊዞት ቁርጥ ቁርጥ ይላል። እዚህ መስቀል ላይ ያሉ ብዙ መጮህ አይችልም፣ ደክሞታል። ተመልሶ ሲመጣ እንደ ብዙ ሆች ድምፅ ነው ድምፁ። ሴስሞስ ነው ምን ማለት ነው? ሊትራሊ አርዝኩዌክ ነው ሲል መሬት ይነቃነቃል። እሱ ድምፁን ሲያሰማ የምድር መሰረቱ ይላቀቃል። መሬት አትሸከሙ፣ ስትራክቸርስ አይችሉትም። ያ ድምፅ ይሰማዋል። በመንግስት ስትመጣ እባካ አስበኛል አንተ መንግስት ሆነ ከብረት መጣልህ አለው። ይህ ራይ ምራፍ አንድ ቁጥር አምስት ላይ የምድር ነገስታት ገዢ ነው ይለዋል። ንጉሥ ነው አደለም፣ አደለም ሚለው የነገስታት ሁሉ ገዢ ነው ይለዋል። ምን ማለት ነው? እነዚህ ሮማውያን ም የተሰቀለው ሰው የቆመ ኮ ነው የሚያየው ሮማውያን። ኢየሱስ የተሰቀለበት ዘመን ቅላውዲዮስ ናቸው ቄሳሮቹ የአውግስጦስ ልጅ እነ ቀላውዲዮስ፣ ሌሎቹ ሁሉ በተቀመጡበት አንተ ብቅ ስትል ይለዋል። ከሰማይ ገዣቸውና ዙፋናቸው ይበታታናል አለው። ያን ቀን እባክህ አስበኛለሁ የትንሣኤ ቀን እንደው አለው። ቤተሰብ ነው። ስለዚህ ኢየሱስ እንደዛኛው ሰው ይህ ዝም አለ። ቀጠለ ወሬውን። አንተ ሰው አለው። እዚህ ዝም ቢለው ሰማይ ያገኘዋለህ ለምን ዝም ማልከኝ? እንዳይለውም እዚሁ፣ ዲያሎጉን እዚሁ ነው የጀመሩት። አንተ ሰው አለው ከኔ ጋር በገነት ትሆናል። አስገባኝ ሲለው ገብተሃል ላላዳ ነው ኪዳን እንኳ ምሳሌውን ብልጭ አድርጎ ካሳየው በኋላ በተራራው ላይ በተገለጠልህ ምሳሌ እንድታደርገው ተጠንቀቅ ተጠንቀቅ ያ በእንስሳ መስዋዕት ለሚነፃው አገልግሎት ተጠንቀቅ የዘላለም ሕይወት ለማያሰጠው አገልግሎት ተጠንቀቅ ተጠንቀቅ በተራራው ላይ በተገለጠልን ምሳሌ አንድ ነገር ሳያዛንፍ ክርና ከለር እንኳ ሳይለውጥ እያንዳንዱ ነገር በጣም የሚገርመኝ ነገር ያ የመቅደስ ስርዓት ሲዋቀር ራሱ የባስልኤል ልጆችን በመንፈሱ ሙሌት መንፈሱን ሞልቶ ለሽመናና እንጨት ለመጥረብ ድንጋይ እንኳ ለመፍለጥ በሕያው እግዚአብሔር መንፈስ ነበር እነዚያ ሰዎች በጥበብ እንዲሰሩ የተደረገው። ምን ስለሆነ የአኪዳን ለልጁ ጥላ ስለሆነ ለጥላ ይሄ ሁሉ አሁን፣ ምክንያቱም አካሉ ኢየሱስ ነው። አካሉ የእግዚአብሔር ልጅ ስለሆነ አካሉ ሰማይ ምድርን ደግፎ የያዘው ሕያው የሆነው ቅዱስ የሆነው ፍጹም የሆነው ስለሆነ ለዚህ እጅግ የከበረ ነገር እግዚአብሔር እንዲህ ዓይነት ጥላ እንዲህ ዓይነት ማያ እንዲህ ዓይነት ያው ፍጹም እኮ የሚያሳይ አይደለም። ፍጹም በሆነ ሁኔታ እኮ አዲሱን ኪዳን አያሳይም። ግን እንደ ጥላ እንደ ጥላ ለሚያሳየው ነገር ተጠንቀቃል ወገኖቼ። የጌታ መንፈስ ያብራለን። ወገባችን የታጠቀ እንዲሆን እንድንጠነቀቅ፣ እንዳንዝረከረክ፣ እንዳንቀልድበት እንዳንቀልድበት፣ ክብራችንን ከዚህ እንዳናስቀድም፣ ጥቅማችንን እንዳናስቀድም፣ እንዳንቀልድ እንቋችንን እሪያ ፊት እንዳንጥለው፣ ማንም እንዲረግጠው እንዲያላግጥበት፣ ይሄን አሳልፈን እንዳንሰጥ ወገኖቼ፣ የተጠነቀቅን እንሆን። ይህንን መንፈስ ቅዱስ ለማሳየት ጥላው ላይ የነበረውን አቋም ይዩት። እንደዚህ አለ ሕጉ፣ ሊመጣ ያለው በጎ ነገር እውነተኛ አምሳል ሳይሆን አለ ሕጉ ብሉይ ኪዳን ይመጣ ዘንድ ላለው መልካም ነገር ይመጣ ዘንድ ያለው መልካም ነገር የመጣው መልካም ነገር ነው። አሁን እኔና እናንተ የተቀላቀለው መልካም ነገር እስኪ ኢየሱስ መልካም ነው በል። እጅግ መልካም ነው። እጅግ ጥሩ ነው። ክብር ለስሙ ይሁን።